ሰላም ሰላም ብያለ የተወደዳችሁና የተከበራችሁ የጆሲ የጆሲ ሚዲያ ቤተሰቦች ልበላችሁ። በቃሽ እንግዲህ ያው ኢሜል እንዴት እንደሚከፈት ነው ዛሬ የማሳያችሁ ለዩቲዩብ ቻናል የሚሆን እንግዲህ። ሁላችሁም ያው በስልካችሁ ጂሜል አካውንት አለ። ይሄንን ጂሜል አካውንት አንዴ ትከፍቱታላችሁ። ይሄ የማከብበትን ይሄ ጂሜል አካውንታችሁን እዚህ ውስጥ ትገባላችሁ እዚህ ውስጥ ከገባችሁ በኋላ በእንደዚህ መልኩ ይከፍትላችኋል ማለት ነው። የእናንተን የድሮ ኢሜይል ያመጣላችኋል። ከዛ ከላይ ያለችውን ፕሮፋይላችሁን አንድ ጊዜ በመንካት ከላይ ያለችውን ፕሮፋይል አንድ ጊዜ በመንካት ከታች ምርጫ እስከሚመጣ እንዲመጣላችሁ ያከበብኩባትን ፕሮፋይላችሁን አንድ ጊዜ ትነኳታላችሁ ማለት ነው። ኦኬ፣ ይችን ፕሮፋይል አንድ ጊዜ ስትነኳት በእንደዚህ መልኩ ይከፍትላችኋል ማለት ነው። የእናንተ የበፊት ኢሜይል ካላችሁ ኢሜይሎቻችሁን ያመጣላችኋል። እኛ እኛሁን አዲስ መክፈት ስለሆነ የፈለግ ነው። ከታች ክሬት አካውንት አድ አናዘር አካውንት የምትላለች እሷን ይቺ የማከብባት ትታያችኋለች። ይችን አድ አናዘር አካውንት የምትለውን አንድ ጊዜ ክሊክ እናረጋታለን ማለት ነው። ኦኬ ይችን አንድ ጊዜ ክሊክ ሳረጋት በእንደዚህ አይነት መልኩ ይከፍታን። ከዛ በኋላ መጀመሪያ ላይ የሚመጣላችሁን ጎግል የሚለውን እንትን ትመርጣላችሁ ማለት ነው። ይሄ የማከብበትን ጎግል የሚለውን ትመርጣላችሁ ማለት ነው። ኦኬ ጎግል የሚለውን አንዴ ክሊክ ታረጉታላችሁ። ጎግል የሚለውን አንድ ጊዜ ክሊክ ስታረጉት ያው የስልካችሁን ፓስዋርድ እናንተ መሆናችሁን ለማረጋገጥ ይጠይቃችኋል። ኦኬ እኔ አሁን በእንትን የከፈኩት በስልኬን የምቆልፈው በፓተርን ስለሆነ ይኸው ፓተርን አስገባው። ከታች ኮንቲኒው የሚል ይመጣን። ኮንቲኒው አረገዋለሁ ማለት ነው። ይሄን ከጨረስን በኋላ ትንሽ ትጠብቁትና በእንደዚህ መልኩ ይከፍታል። አሁን አሁንኛ አዲስ ኢሜል መክፈት ስለሆነ የፈለግነው ምንድን ነው የምናረገው የማከብባትን ይችን ቼ የማከብባትን ክሬት አካውንት የምትለውን አንድ ጊዜ ክሊክ እናረጋታለን። ያከበብኩባትን አንዴ ክሊክ እናረጋታለን። ከዛ በእንደዚህ መልኩ ሲመጣ የመጀመሪያዋን ምርጫ እንወስድና ፎር ፎርማይ ሰልፍ የምትለውን ያከበብኩባትን አንድ ጊዜ እንነካታለን ቺና እንዴ ስንነካት በእንደዚህ መልኩ ይመጣን። አሁን ስማችሁን ታስገባላችሁ። ስማችሁን የምታስገቡት ኢሜል ኢሜል የሚሆነውን ስም ማለት ነው። እኔ ለምሳሌ ኢሜሌ በስሜ እንዲሆን ስለፈለግኩኝ ዋይኦ ኤስኤፍ አልኩ የመጀመሪያው ላይ። ሁለተኛው ላይ ደግሞ የአባቴን ስም ኤስኤፍኤ። ከዛ መጨረሻ ላይ ምንድን ነው የማደርገው? ከታች ኔክስት የምትል ጽሁፍ አለች። ኔክስት የምትለዋን ጽሁፍ አንድ ጊዜ ክሊክ ታደርጓታላችሁ። ይቺ የማከብባት በቀይ ኔክስት የምትለውን አንድ ጊዜ ትነኳታላችሁ። ኦኬ ይቺ ኔክስት የምትለውን አንድ ጊዜ ነካኋት፣ በእንደዚህ መልኩ ይመጣል ማለት ነው። አሁን እዚህ ላይ ምርጫዎች መጥተውልናል። እዚህ ላይ የምንሞላቸው የመጀመሪያው ላይ ይሄ ቀን ነው፣ ቀን ታስገባላችሁ ከሁለተኛው ላይ ደግሞ ወር ነው ወሩን ታስገባላችሁ። ሶስተኛ ላይ ደግሞ ዓመተ ምሕረት ነው የተወለዳችሁበትን ዓመተ ምሕረት የተወለዳችሁበትን ወር ቀን ነው የምታስገቡት። ከታች ያለው ጀንደር የሚለው ደግሞ ጾታችሁ ነው። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ወንድ። ከፊት ለፊት እዚህ ላይ ቀስት ምርጫ አለች። ይችን በመንካት ጾታችሁን ታስገባላችሁ ማለት ነው። ስለዚህ ን አሁን የመጀመሪያው ላይ ቀን የሚለውን አስራ ሁለት አልኩት መንዝ የሚለውን ሁለተኛውን ጃንዋሪ ያልኩት ለእናንተ ለማስተማር ስለሆነ ይር የሚለውን ሶስተኛውን ደግሞ 1972 አልኩት። ጀንደር የምትለውን ይቺ ፊት ለፊት ላይ ቀስታለች፣ ቀስቷን አንዴ በመንካት ሜል ፊሜል የሚላለ፣ እኔ ሜል ስለሆንኩ ሜል የሚለውን ሞላሁት ማለት ነው። በመጨረሻም ከታች ኔክስት የምትል ጽሁፍ አለች፣ የማከብባት ኔክስት የምትለውን ይቺ ያከበብኩባትን አንድ ጊዜ ክሊክ ታረጉና ትነኳታላችሁ። ኦኬ ነካሁት። አሁን በእንደዚህ መልኩ ከፍቶልኛል። አሁን ኢሜይል አስመርጦኛል እዚህ ላይ አሁን አንደኝ የመጀመሪያው ዮሴፍ ኤ 631 ብሎኛል ዋይ ኤ ብሎ ቁጥር ሰጥቶኛል እኔ ግን የመጀመሪያውን መረጥኩኝ ዮሴፍ ኤ 631 የሚለውን ለእናንተ የሚያስመርጣችኋን ቀለል የሚላችሁን ኢሜይላችሁ የሚሆነው ይሄ ነው ስለዚህ እኔ የመጀመሪያውን ክሊክ አረኩት ከዛ ኔክስት ልበለው ከታች የማከብባትን ኔክስት የምትል ጽሁፍ አለች ከታች ያለችሁን በሰማይ ያላችሁን ይችን ኔክስት ትሏታላችሁ። ኢሜላችሁን ክሊክ አርጋችሁ መርጣችኋን። እኔ አሁን መርጫለሁ፣ ነጥብ አርጌባታለሁ። እንደምታዋት ስትመርጡት ነጥብ ይሆንበታል። ይቻት ይሄን አንድ ጊዜ መርጫለሁ። ከታች ኔክስት የምትለውን መንካት ብቻ ነው። ኔክስት የሚለውን ስትነኩት በእንደዚህ አይነት መልኩ ይከፍትላችኋን። ትንሽ ትጠብቁታላችሁ። ትንሽ ብቻ ትጠብቁትና ከዛ የስ አይ አም ኢን ማለቴ ፓስዋርድ አስገቡ ይላችኋን። እዚህ ላይ ፓስዋርድ ስታስገቡ ስሞል ሌተር ካፒታል ሌተር ቁጥር የተቀላቀለበት ነው። እኔ ለምሳሌ ለእናንተ ለማስተማር አንድ ካፒታል ሌተር ለምሳሌ ኢ አልኩት። አንድ ስሞል ሌተር ደግሞ አርን ጨመርኳት። ከዛ ቁጥር ላስገባ ለምሳሌ ዘጠኝ አልኩት። ከዛ እንደገና ደግሞ ሲምቦል ላስገባ። ሲምቦል ማለት እነዚህ አት ሀሽ የዶላር ምልክት ምናምን ያሉትን ነው። ለምሳሌ እኔ የዶላር ምልክቷን አስገባሁ። ከዛ በኋላ ከዛ በኋላ ኤአርቲቢ እየጻፍኩበት አሁን እንግዲህ ኔ ፓስዋርድ ነው ማለት ነው። ይሄ የኔ ፓስዋርድ ነው። ስለዚህ ከታች ኔክስት የምትል ጽሁፍ አለች። ኔክስት የምትለውን ፓስዋርዳችሁን ካስገባችሁ በኋላ ኔክስት የምትለውን ጽሁፍ አንዴት ነኳታላችሁ። ኦኬ፣ ኔክስት የምትለውን አንድ ጊዜ ነካሁ ማለት ነው አሁን የስ አይ አም ኢን የምትል ከታች ትመጣለች። ከዛ በፊት ግን ስልክ ቁጥር ታስገባላችሁ። ስልክ ቁጥር የምታስገቡት እዚህ የማከብበት ላይ ስልክ ቁጥር ታስገባላችሁ። የምትኖሩበትን ሀገር ባንዲራ ያመጣላችኋን ኮድ ማስገባት አይጠበቅባችሁም። ቁጥሩን ብቻ ነው የምታስገቡት ስልካችሁ። ለምሳሌ እኔ የምኖርበትን ሀገር ስልክ ላስገባ፣ ይኸው አስገባሁ። ከዛ ከታች የስ አይ አም ኢን የምትላለች ታች የማሳምርባት የስ አይ አም ኤን የምትላለች ይሄ ማለት እኔ ነኝ፣ አዎ ለማለት ያህል ነው ብቻ። ያከበብኩባትን የስ አይ አም ኤን የምትለውን አንድ ጊዜ እንነካታለን። ይችን ስንነካት በእንደዚህ መልኩ ይመጣል። አሁን ወደ ስልካችሁ ሜሴጅ ይልካል ማለት ነው። እኔ ስልክ የዛ ወዳ ነው ያለው። እንግዲህ ሜሴጅ ሲልክ ያው ድምጽ ስለሚሰማኝ አስገባለሁ ማለት ነው። ሜሴጅ ይልክላችኋል ሁላችሁም በስልካችሁ ኦኬ፣ ኮዱ መጥቶልኛል። ኮዱን ይኸው እንደምታዩት አስገብቻለሁ። ከዛ መጨረሻ ላይ ምንድነው የማደርገው? ኔክስት የምትለውን ኮዱን ካስገባሁ በኋላ በስልክ የመጣልኝን ኔክስት የምትለውን ከታች ይችን አንድ ጊዜ እነካታለሁ ማለት ነው። ኔክስት እለዋለሁ። አሁን በሚገባ ኢሜሉ ተከፍቷል። አሁን ከታች ስልክ ቁጥራችሁን ያመጣላችኋል። ሪከቨሪ ፎን ነምበር ብሎ ኢሜይላችሁን ከላይ ያመጣላችኋል። ከታች ኔክስት የምትል ጽሁፍ አለች። እሷን አንድ ጊዜ ኔክስት የምትለውን ትነኳት አላችሁ ማለት ነው። ይኸው ኔክስት አልኩት። ከዛ ወደ ላይ ታንሸራትቱትና አይ አግሪ የምትል ጽሁፍ ትመጣለች። ይቺ የማከብባትን አይ አግሪ የምትል ትመጣለች። ይቺን በቀይ ያከበብኩባትን አንድ ጊዜ ትነኳት አላችሁ ማለት ነው። ያው እንደ መስማማት ነው። ህግና ደንብ ነው። ይህን አንብባችሁ ተስማምታችኋል ወይ ለማለት ያህል ነው። የስ አይ አግሪ ብየዋለሁ። አሁን በሚገባ ኢሜይል አካውንት የተከፍቷል። ኢሜይል አካውንቴ በሚገባ ተከፍቷል ማለት ነው። እንግዲህ አሁን ከዚህ ልውጣና ወደ ኢሜይል ልግባና አሁን የከፈትኩትን ኢሜይል ከላይ ፕሮፋይላችሁን ትነኳትና አዲሱን ኢሜይል ያመጣላችኋል። ልብ አርጉ፣ ከላይ ያለችውን የድሮ ፕሮፋይል ይመጣላችኋል። የድሮ ፕሮፋይልን አንዴ ስትነኩት አሁን አዲስ የከፈታችሁት ኢሜይል ይመጣላችኋል ማለት ነው። ይሄ አሁን አዲስ የከፈትኩት ኢሜይል አድሬስ ነው ማለት ነው። ስለዚህ ይሄን አንድ ጊዜ ክሊክ አረገዋለሁ። ክሊክ ስታደርጉት በእንደዚህ መልኩ ይመጣል። ይኸው ተከፍቷል ኢሜይላችሁ፣ አለ ሁሉም ነገር አለ። አሁን ኢሜል ትክክለኛ ኢሜል አከፋፈት ይሄ ነው። ነገ ደግሞ ወይም ከነገ ወዲያ በሳምንት ሁለት ጊዜ ነው ያልኳችሁ ማስተምራችሁ፣ ይሄን ኢሜል እንዴት አድርጌ ከዩቲዩብ ጋራ ማገናኘት እችላለሁ የሚለውን ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ። በተረፈ በያላችሁበት ሰላማችሁ ይብዛ። እኔም ጆሲ ነበርኩ። ከበረታችሁ ከጠነከራችሁ ትልቅ ደረጃ ላይ ትደርሳላችሁ። ላለሁ